በአደገኛ መንገድ ነው። ካሳሁን ዘውዱ ሞገስ እባላለሁ። የፋና ላምሮት የምዕራፍ 19 ተወዳዳሪ ነኝ። ሳሪስ ቤተ ጽጌ፣ ልዩ ስሙ ገላሳ ሰፈር የሚባል ሰፈር ነው ያደጉት። እኔ በሙዚቃ ህይወቴ እዚህ ፋና እስክደርስ ባለውበት በተለያዩ እንትኖች አልፍ ያለው ክለቦች ላይ ተጫውቻ ያለው በጣም ደስተኛ ነኝ። የምኖርበት ብዙ ነገሬን የተውኩለት ሙያዬ ነው። ዳኞች ፊት ስትቆም ምናልባት ቤት የሰራኸውን የሚገርም ነገር ላትደግሙት ይችላል። የምትስታቸው ነገሮች ይኖራሉ። ያንን ነገር ኮንትሮል ማድረግ ይመስለኛል። ውድድር ማለት በባህሪው ምኞቴን ከመጠንቁት እንደ ራስ ካደረግኩት ከበቃው ስለቁርሴ እንዳቅም እንደ ኪሴ 18ኛው ዙር ላይ ምዕራፍ ላይ ነበር ልመጣ ነበር። ዘፈኖች ሊስት አድርጌ ተዘጋጅቼ ልመጣ ስል ተመዝግቤ ያለሁ 18ኛው ላይ መስቀል ፍለወር አካባቢ ስራ አድሬ ጠዋት ስወጣ ከጀርባ ተመትቼ ምናም ስልኬን ተሰረኩኝ። በዛ የተነሳ ያው ደውሎ አተውኝ ይመስለኛል። እሱ አለፈ። 19ኛው ላይ ግን እንዳልኩ ዘፈኖች ሊስት አድርጌ ከ18ኛው ጀምሮ ስለተዘጋጀውኝ 19ኛው ላይ ቀጥ ብዬ ተመዘገብኩኝ። ኦዲሽኑን በተሳካ ሁኔታ አለፍኩኝ። እንግዲህ እስካሁን እስካለንበት ምዕራፍ ድረስ መተና፣ ለእግዚአብሔር ይመስገን እዚህ መድረስ ትልቅ ነገር ዘግቼው በእርግጥ እኔ እዚህ ዙር ላይ ከተወዳደርኳቸው ሙዚቃዎች በጣም ትልቁ ለወላጅናት የተጫወትኩት ዘፈን ነው። የጸሐዬ ዮሐንስን። እሱም በእርግጥ ተናግሮታል። ጸሐዬም ከሰራው በኋላ ድጋሚ አልተጫወተውም። መጫወት ብቻም አይደለም፣ አልሰማውም ድጋሚ። ለምን እሱም የተጫወተው እናቱን አቶ ነው እና በዛ የተነሳ እኔ ለእሱ ልዩ ቦታ አለኝ። ይመችሻል ጉዞ ተመቸሾይ ለማደር በአዲሱ በከተም ሺው መንገድ በአዲሱ በከተም ሺው መንገድ ዙር ላይ ፋና ከመጣውኝ እሱን ዘፈን እንደምጫወተው አውቃለሁ። ወደኩም አለፍኩም፣ አበላሸሁትም አላበላሸሁትም

መላው ዓለም በቅርብ ተከስቶ በነበረው የኮሮና ቫይረስ ነው፣ ሞት ያለፈችው። ከቤት ወጣች፣ በቃ አምቡላንስ መተው፣ ከዛ በኋላ መተያየቱ ምድል የለም ምንም የለም ምንም የለም በቃ፣ እጅግ በጣም አስጨናቂ ጊዜ ነበር። በዛ የፀሐይ ዘፈን ላይ ደግሞ ስንኞቹን ካደመጥካቸው አዲስ ዘመን መጥቶ ይላል ሐምሌና ሴ ምናምን ነገር ይላል እና እሷ ካረፈች ከአስር ቀን በኋላ እንግዲህ አዲስ ዓመት ነውና እሱ ዘፈን በዛ ሰዓት ለኔ የሚሰጠኝ ስሜት በጣም ትልቅ ነበር። ድንገተኛው ጉዞሽ ሆኖ በዝምታ ሆኖ በዝምታ የእናትነትሽን መጭከፈል ኩለታ ሳላዋይሽ ላብታ ሸኘሁ ሽበ ዋይታ ሸኘሁ ሽበ ዋይታ በቅርቤ በዙሪያዬ ያሉ በጣም የሚደግፉኝ ሰዎች አሉ። ጓደኞቼ፣ ቤተሰቦቼ፣ ከልጆቼ ባለቤቴ ይጨምር አጌቶላይተ ወይ ጠቅሞና ይጠቅመን ፋሲስ በደንብ የሚያደምጥ የሰላ ጆሮ አለው። በራሱ ቀለም ነው ሙዚቃዎችን የሚጫወተው። የተለያዩ ዘፋኞችን ሲጫወት አስመስሎ ሳይሆን በራሱ ከለርና፣ በራሱ ቀለም ነው የሚጫወተው። ሲቀጥል ደግሞ ቅኝቶች አሉ። የአገራችን ቅኝቶች አንዳንዶቹ አብዛኞቹ ቅኝቶች አይረዷቸውም፣ አይጫወቷቸውም። እስካሁን ፋና ላምሮት ላይ የሚመጣበት መንገድ አብዛኞቹ ማይነር ተጫውቷል፣ አምባሰል ተጫውቷል፣ ብዙ ቅኝቶች ተጫውቷል፣ ከተሰጣሚ ውጭ ስለዚህ በጣም የሰላ ጆሮ አለው። በጣም እየለፋ እየደከመ ነው ትሬኒንግ የሚሰራው። ለእያንዳንዱ ቀን ዋጋ ይከፍላል። እንደዋወላለን ማድረግ የሚገባውን ነገር እናወራለን። በአሁኑ ላይ እንደዚህ አይነት ነገሮች ብታደርግ ኖሮ እንደዚህ ምን አንባባል። ለዛ ዋጋ ሰጥቶ በጣም እየለፋ ነው። በጣም ትሬኒንግ ይሰራል። ስለዚህ የሚለፋ ሰው ደግሞ ሰክሰስፉል እንደሚሆን አልጠራጠርም። ምርጫዎች በጣም አሪፍ ናቸው። በይበልጥ ደግሞ ጫን ብለን ከፍ ብሎ መምጣት አለበት። ያለን አቅም በደንብ የሚያሳይ ነገር ነው። ይቻላል። አገርሽን ብል እናታለም ብል ይህ ስደት መሬት ይህ ስደት ሰማይ ርቀን በወጣለት ይችላል እስከ ዛሬም ድረስ በፍራቻ ነው እንጂ ይችላል፣ በጣም ነው የሚችለው። እና በጣም ውስጡ ታለንት አለ። ያንን ነገር አውጣ እለዋለሁ ሁሌም ማለት ነው። በሙዚቃ ጎበዝ ነው። በቴሌቪዥን ሳይሆን ደስታ ነው የሚሰማኝ። ሁሌም አንደኛ ነው የሚሄዱ ከዳኞች የሚሰጠው